እኔ ሰውዬው እኮ መስሎኝ እኮ ነው። ደፋል ሌቭሉን እስክሪንሻት አድርጋት መጣብ ነበረ ብልጥም ደግሞ በእንግሊዘኛ የጻፈልኝ ነገር ደንቆሮ ነች ብሎ እኮ ነው። አክስት ደስት ሪኩዌስት ብሎ እሱ ነው ብዬ እንዳስገባው እኮ ነው ደፋል

ሬመቾ ካንዳ ቨር ማይንድ ብሎ አልመጣም? በሰውየው ስም ማን ነው? ምን ተፈጠረ? ቴክስት እየጻፍኩ ነበር። ሶሪ አንበሳ የሰጠሽን ሰውዬ መስሎ አንዱ ኦፕን ጋስ ነው ብዬ ነው ደግሞ ተንደርድሬ ሰውየው መስሎ የማስገባት ወይ ጉድ አምበር ቅድም ከመቼው ደግሞ መጣ ብዬ እኮ ነው። አይ አም ቢዚ አላለም ቅድም ስናገባ ስንለው። ከዛ ደግሞ አክሴፕት ገስት ፕሌስ ብሎ እንደሰውየው አድርጎ ጻፈው አሳረኛው። ወጉጭሪፍአሪፍ ወይ ጉድ አሪፍ አሪፍ። የድሬዳዋው የሆነ ሰው ከጎንደር ሰላም ብለዋል በይልኝ። እሺ ያልኩሽ እኮ ምንድን ነው ሀምሳ ሺህ ጊዜ ኮፒ ፔስት እያደረግሽ ነው የምትደጋግሚብኝ። አንቺ ቅድምም እሺ አልሽኝ፣ አላገኘሁትም። እነግርልሻለሁ ሴት ነሽ ወንድ

አየ፣ መጫወቱ ምን ይጠቅመኛል? ብሩ እኮ አራት መቶ ምናምን ዶላር እንዲው፣ እየተያየሁ እየመጣን ጊፍት እንሰጥሻለን ከዛ አንድ ሺህ ሲሞላልሽ ተወጪዋለሽ እኮ። የት ስለ የትኛው ጎልድ ነው የምታወሩት እኮ? ቤታ እኮ ግቢና ልስጥሻ አልኳት። ምን አቅላታለሁ እኔ፣ እንዴት እንደሚዘረዘርም እኮ ወደ ኮይን እንዴት እንደሚቀየርም አልገባኝም፣ ካሳየችኝ ነው እንጂ ይሄኛው ነው አይደለም፣ ይሄኛው ወርቅ ነው። ይሄን ካሪም አይደለም፣ ለቤታ ስጫት ይላል። ቤታማ ስጣህ። ኦሎ ይሰሱሉ እ ጋይዝ እንዴት ናችሁ? ሰላም ናችሁ? አለን አለን እንዴት ነሽ? እንቅልፍ ስንት ዘመናችን። ቻው ቻው ከተባባለ ነፍጠኝት ወይ ማሪ ወይ ተመልሻለሁ። ይቅርታ ጋይስ፣ የሆነ ነገር ሴቭ እያደረኩ ነበር ቴሌግራም ላይ ምናምን። እሺ ቴሌግራም የሆነ አዎ፣ ያኛው ስልክ እስኪበራ የሆነ ነገር የጻፍኩልሽን አየሽው? ከሰራ አሁን ሌዋ ገብቼ ብዙ ሰው ነው የጻፈው ቴሌግራም ላይ። በኢየሱስ ይኸኛው ስነርሻ አታገኘውም። አንቺ ኛ የኔን ቴሌግራም አታገኘውም። አሁን ሰዎች ማለት ነው ይጽፉልኛል። ይኸውልሽ ጉቺ የማምላክን ቴሌግራሚን ከፍቼ ባሳይሽ ስድስት መቶ ቴክስት ነው የጠበቀኝ። እግዚአብሔር ምስክሬ ነው ጉቺ፣ ባሳይሽ እኮ ገባኝ። ግን ለነፍጠኛ ምላት ነፍጠኛ አዲሱን ስልኳን ልካልኝ ለቤት ታላኪ ብላ ላኩልሽ፣ ግን አልነገርኩሽም። ነፍጠኛ አንድ ራይት ነው ያሳየው። አላየችሁም አላልኩሽም? አጋጣሚ መናገር የምፈልገው ነገር ቤታ ዶሮ ምናምን አምስት መቶ ምናምን እግዚአብሔር ምስክሬ ነው ጋይ እንዳለ ቴሌግራሜ ሞልቷል ማለት ይቻላል ቪዲዮ ሰርታ ነበርና ቤታ ይመስለኛል ዛሬ ጧት መሰለኝ እና እዛ ቪዲዮ ላይ ኮመንት አድርጌ ነበር እና ብዙዎቻችሁ ግማሾቻችሁ ስላየናችሁ ደስ ብሎና ግማሾቻችሁ ምናምን እያላችሁ ነበርና ኮመንት ላይ እኔ ከቤታ ጋር ጸብ የለኝም። እንድታውቁት የምፈልገው ነገር የተቆራረጠ ቪዲዮ ከትናንትና ወዲያ በተናገርኩት ወጥቷል አወጥቷል። ከዛ ውጭ ጉቺም አለች ገስት ላይ ከቤታ ጋር እኔ ችግር አለብኝም አላልኩም፣ ችግርም የለብኝም። የተባለው ነገር ቢኖር የሆነ ሰው ጋር ተጣልቻለሁ፣ በዛ ሰው የተነሳ ነገሩ ነው። ለእነሱ መናገር ስለፈለኩኝ ነው በውስጥ መጨረስ ስላለብን ቴክስት አትመልስልኝም ነው እንጂ የተባለው። ከቤታ ጋር ጠባለኝ አላ እኔ ቤታ ዛሬም ከነገ ወዲያም ከነገ ቀጥሎም ትወድኛለች፣ ወዳታል ምንም የተፈጠረ ነገር የለም ከእሷ ጋር ማለት ነው። ስለዚህ እንድታውቁት የምፈልገው ይሄ ነው። እኔ የሆነ ቦታ ላይ ተፖስቶ ጉቺ፣ ግራ ገብቶኛል። በነፍጠኛ እና ቤት በውስጥ አዋሪያቸው እሺ። ባለፈው ኔ ጋር መተው ነበር ማስሩፋ፣ እኔ አልተመቸኝም። ጉቺ አሁን እኮ የለሽ። አሁን ቲክቶክ ላይ ሊረዱት ያልቻሉት ሰዎች ማለት ነው። እኔ አሁን ለምሳሌ ስጠፋ ጉቺ ምክንያት አለኝ። አይ ጠፋሁብን፣ ምክንያት አለ። ሶስት ሳምንት ሙሉ ቲክቶክን በጣም ነው የምወደው፣ ብዙ አመት የተጠቀምኩበት ኦልሞስት ስድስት አመት ሊሆነ ነው ሆኖኛል ማለት ይቻላል። እና ምክንያት ኖሮኝ ነው ሶስት ሳምንት ሙሉ የጠፋሁት። ቢዚ ነው የምሆነው፣ ስልኬን አላየውም፣ ቴክስት ቶሎ ቶሎ አልመልስም፣ ቤት አልደውልም። የራሴ ምክንያት አለኝ። ገብቶሻል ሶ ጊዜ ሲኖረኝ አወራለሁ። ያ ማለት ግን ሰዎችን መናቅ ወይ ከመጥላት ወይ ቴክስት ካለመመለስ እያየው ንቀት አይደለም። ብዙ ሰው ነው የሚጽፍልኝ፣ ክፍት ነው ቴሌግራሜን ያውቁታል፣ ኢንስተግራሜን ያውቁታል እና ቲክታኬን ያውቁታል፣ ክፍት ነው ገብቶሻል ሁሉ ነገር። ስለዛ ማንም እየመጣ ነው የሚጽፈው፣ ይበዛብኛል። አሁን አንቺ ስትጽፊ ሌላው ጽፋል፣ ይጽፋል፣ ጽፋል፣ የአንቺ ጽሁፍ ወደ ታች ይሄዳል። ለዛ አላየውምም፣ በቃ ተዋዋለው ገባይ። ሲበዛብኝ ያ ነገር ነው እንጂ ሳካንበይ ምናምን አትበሉኝ። እኔ ምን የሚያረኩት ነገር የለም። እማ የማከብራቸው ሰዎች ናቸው እዛ ኮመንት ላይ የጻፉት ተናገርኩ። በቃ ምን አድርጌ ነው? ስለዛ እኔ የምለው ላይክ ነፍጠኛናች ልጅቱን እኔ አስማማቸዋለሁ ብዬ እንዳውም እንትን ከፍት ነበር። ከዛ በሰአቱ ወዲያው ነፍጠኛን ስጠይቃት ግሩፕ እንትን ለማለት ወዲያው አልጻፈችልኝ ገባች፣ በተመቸኝ ሰዓት ላይ። ከዛ ሳትጽፍ ስትቀር እኔም ተውትኝ፣ ሲመቸኝ አወራቸዋለሁ በደንብ ስመጣ። እንዳውም ዛሬና ትናንትና ነው ላይ የገባሁት። አልተመቸኝም ነበር፣ የራሴ ነገር አለ ግሩፕ ላይ አድርጌያቸው እና በግሩፕ በደንብ አዋራ። በእውነት እኔ ጉቺ ሳይሻለው ከዝኖቼ ምናምን ራሱ ምንድን ነው እንደዚህ ማጽፊልን፣ ላይክ በጣም እንትን ብለው ትናንትና ተናደው ማለት ነው። እኔ ራሴ ነገር አለኝ ይሄ ብዬ አላወራም። ገባሽ መጀመሪያ ወድጄ አምኜበት ፈቅጄ በሚፈጠረው ሁሉ ከጎኑ አይሆንኩት። ከነገም ከነገ ወዲያ መሆን ይችላል ምንም እንትን የሚለውን እኔ ይሄ ደግሞ ሄድኩ መጣው ምንም የሚያመጣውም እንትን የሚለውም ለውጥ የለም። ምንም የሚያገናኘው ነገር የለም። ሲቀጥል ደግሞ እኔ ከቤታ ጋጠብ የለብኝም። ደግሞ ለምትሳደቡ ሰዎች ደግሞ ኔ ቦታ የለኝም። መታችሁ ዛሬ ላይ ትናንትና ጥላት የነበራችሁ ዛሬ መታችሁ ነው የምታለቀልቁት፣ እንትን የምትሉት ማለት ነው። በማንነቴም ለማሸናቀቅ የምትመጡ አንቺ ፋራ ሰገጤ እያላችሁ በማንነቴ የሚያኮራ ማንነት ነው ያለኝ ባሪ ልሽ ነፍጠኛ ተመልሶ አይዘልቅ። አንድ ነገር ልንገርሽ፣ ይህ ሚዲያ ነው። ሁሉ ሰው አይወድሽም፣ ሁሉ ሰው አይጠላሽም። በቃ ስለዚህ ኮመንት ለጻፉት ሁሉ አንድ በአንድ ልትመልሽ ነው? እያንዳንዱ ሰው የራሱ የሆነ አመለካከት አለው። ለሁሉም ከመለሽ ከባድ ነው። ሚዲያ ሁሉ ሰው ይወደኛል ማለት ነው። ስለማኔ ስጀምር አጠፋፍቼም ጠፍቼ ነበር፣ ግን ደግሞ ሁሉም ሰው አይጠላሽም። ጉቺ ገባሽ? ስለዚህ ይገባልስለዚ ለዛም ነው የተደብረን ሁሉን ነገር ትቸው ነበር። ለማሸማቀቅ ራሱ የሚሄዱበት መንገድ ማለት ነው። በአማራ ባለቤቷ ማናገር ነው። በራን ባገር አዎ፣ ባላገር ነኝ። ምንም አታመጡም። የምታመጡት ነገር የለም። ባላገርም ስለሆነ ነው ሰው ጫካ የገባው ማህበረሰብ ስለዚህ፣ ነፍጠኛ ትላንት የኮመንት እያየሽ ነበር። ተይ ኮመንት እያየሽ መመላለሱን ተይና፣ እሷ መታለች። ባለፈው እንዳልኳችሁ እሷ ባለችበት ያለውን ነገር ተነጋግራችሁ። እሷ ይኸውልሽ፣ ለምሳሌ አሁን እኔ ልንገርሽ፣ አሁን ሁለቱ አብረው ሲያወሩ እንትን ሲሉ እኔ አልነበርኩኝ አለ ሲጫወቱ፣ ምን ነበር፣ ከዛ ደግሞ አልተስማሙም ተጣሉ። ከዛ ደግሞ ሲጣሉ እኔ ማድረግ ያለብኝ ለነፍጠኛ ማገዝ የለብኝ ወይ ለዛቻ ማድረግ የለብኝ ማድረግ ያለብኝ ሁለቱም ማስማማት ነው። ወርዶሻ ላይ ያንን ነው ማድረግ ያለብኝ ታላቃቸው ምናምን እንደዛ ነው ማድረግ ያለብኝ። እና ሁለቱንም አውቃቸዋለሁ፣ በፊታቸው ድምፃቸውን አውቀዋለሁ በደንብ ደሞ አውቃቸው ሁለቱንም። ችግር ችግር ካለ አስማማቸዋለሁ። ችግር ደግሞ ከሌለባቸው ተከባብረ ተራርቀው መጫወት ይችላሉ። ገባች እንግዲህ። አየወጡ መሰዳደብ የለባቸው። ነፍጠኛ የደበራትን ነገራችን ማን ታይቃታለች? የደበራትን ነገራችን ማን ታይቃታለች? አዎ የደበረ የደበረ ምናምን ነገር የለውም። ነገሩ ግልጽ ነው። ቤታ ያለውን ነገር ታውቂያለሽ። ቤታ ጋር በነገራችን መጨረሻው አውርተናል። የቀረው ነገር ቢኖር እኔ ጻፍኩላችሁ። የምልሽን አታዳምጭም፣ ችግሩ ኮሱ ነው። እኔ አሁን ያልኩት ነገር አሁን አንቺ የምትይኝ እንደ ግዴታ እኮ ለማስማማት፣ ካንቺም ከሷ መስማት አለብኝ። ከአንቺ ብቻ የሰማሁትን ነገር ይዤ አይደለም የምሄደው። አሁን እሷን የምትቆጣው ነገር አለ፣ ራሷም ታውቃለች። የጠየኳትም ነገር አለ። ጠይቅልኝ የሚያልሻትንም ጠይቄያለሁ። ፊት ለፊቷም መናገር እችላለሁ። እኔ ችግር የለብኝም። ሁለታችሁን ግን እሷ እንዲብላለች ነፍጠኛ ለመሆን መስማማት አልፈልግም። በውስጥ ራሱ ማውራት አይጠበቅብንም ማለት ነው ጠይቅልኛል። በቃ ጥሩ ልንገርሽ፣ ይኸውልሽ፣ ምንም እንትን፣ እንደዛ ከሆነ እንደዛ። ምክንያቱም እኔ መስማማት አ በዚህ ቤት እኮ አውርተዋል እኮ ሁሉንም ነገር እኮ ፊት ለፊት አውርተዋል። ግን መጨረሻውንልካ ስለፈለጉ እሷ በመጣይ ሰዓት እሷ ባለችበት አውሩ ብያቸው ነው እንጂ ሁሉንም እኮ እዚህ ተነጋግረዋል በባለፈው ገባሽ? ግን አሁን የቀረውን ነገር ደግሞ ማስማማቱንም ሆነ እሺ፣ ጥያቄ ልጠይቅሽ አንዴ፣ እሺ። አሁን ከእሷ ጋር መስማማት አትፈልጊም አይደል? እሷ ግን ላስማማት ስል እሺን ያለችኝ ቀጥታ። እንዴት አይነት ነገር ነው? አስጨርሽኝ ይኸውልሽ ነፍጠኛ ችግሩ እኮ ይሄ ነው አሁን ማውራት ከቻለን እኔ ላውራ ከዛ ወይ ደግሞ አንቺ አውሪ የተደማመጥን እናውራው እንዴት ነው ሁለታችንም ካወራን ይኸውልሽ በደልሽን የምታውቂ እኮ አንቺን እሺ እኔ አሁን ከሰው ጋር ስጣላ በደሌን የማውቀው እኔ ነኝ ነፍጠኛ ሳስረዳ ነው አይደለም የሚገባቸዋል እናንተ የምትረዱኝ ምናምን ነገር አንችም እንደዛ ነው እሷም ተበድያለሁ ነው የምትለው አንችም ተበድያለሁ ነው የምትዩ ስለዛ የምትስማሙ ከሆነ ትስማማላችሁ ማትስማሙ ደግሞ ከሆነ ደግሞ እንዳትደርስብሽ እነግራታለሁ ያንን ፍላጎት ካለሽ ፍላጎትሽን ያውን የምፈልገው ምንድን ነው የጠየቅሽኝን ነገር ነው አይደለ? ላይክ አንቺ የጠየቅሽ እንድጠይቅልሽ የፈለግሽውን ነገር ነው አምትፈልጊው። አዎ ሌላ ነገር አልፈልግም። ምክንያቱም ሁሉም ነገር ያለች መውጣት ያለበት ነገር ወጥቷል። ስለዚ አሁንም ስትወጪ መልስ ከሆነ እንደዚህ ለአንቺ ምንድነው ጥቅሙ ነው የምልሽ። ከዚህ በኋላ ላለው ነገርም መጠንቀቅ ስላለብኝ እኔ ሰው ነኝ። ነገ ጠዋት ይሄ ሰው

አሁን አሁን ወደ ሐሳብሽ እና ማለት ነው። ንጉ ኮመንት እስኪ በመድሀኒዓለም ተወው ወይ ኦፍ አርጉት ኮመንቱ እና ጉቺ ልጅቱን ሳናግራት ያው ስሟን መጥራት አልፈልግም። ደሞ ወደ እዚህ ተነጋግረው አልኩ። ቤታም እንደምትይ አይ ልጅቱ ልጅቱ በቪዲዮ ሁሉ ሳይቀር ነው እያለቀሰች የምትልከው። በቃ እግዚአብሔር ምስክሬ ነው። ምልሽ ላይክ ቪዲዮ ፊቷን እየቀረፀች ነው እያለቀሰ ደመንባ ምትልከው ላይ ስለዚህ ሁለቱም በራሳቸው ልክ ናቸው። ቤት ለበረ እሱም ኮኖ ምልሽ። አሁን እኔ በመሀል ገብቼ አሁን እኔ ከሁለቱ ካልሽኝ የምቀርበው ነፍጠኛን ነው። እውነት ለመናገር መጀመሪያ የማቀውም ነፍጠኛን ነው። ገብቶሻል አላረለ ማቀው። ግን ሁለቱ ደግሞ ታናናሾቼ ናቸው ብዬ ነው የማስበው። እኔ ታላላቆቻቸው፣ ታላቃቸው ነኝ ለሁለቱም ማለት ነው እውነት ለመናገር እንግዲህ ያው ፊታቸው ሁለቱም ልጆች ናቸው ሲታዩ። ስለዛ ላይክ ማድረግ ያለብኝ ተዉ ብዬ ነው ማስቆም ያለብኝ። አሁን ነፍጠኛ የተሳሳተችው ምንድን ነው? ተፖስቶ ያንን ነገር ያሰቡት ሰዎች ቤታ ጋ ምናምናም ብለው የተናገሩሽ፣ ምንድን ነው የተናገርሽው ነገር? ቤታ ልጅቱን ጠንቅቃ ታቃታለች። ሞድሬተሯ ያረገቻት ባታቃት አይደለም ማለች። ትልቅ ስህተት ነው ነፍጠኛ እኔም በዛ በጣም ደብሮኛል። ሞዴሬተር ያደረኳት ጠንቅቄ ስለማቃት አይደለም። ጉቺ ኖ ኖ ኖ ኖ። ቤታ ቆያ፣ እንደ ጉቺ አለሽ አይደል? የተፈጠረው ጉቺ አለች የመማር ሞዴሬተር ሰብለ ነው አለች። እነሂው ያሉ የተናገርኩ ስላንቺ አንድም ነገር መጥፎም አልተናገርኩም፣ ክፉም። እኔ ያልኩት ነገር ቢኖር ልጅቱ ለምን አታያትም? ማናት? እሷ አታያትም ወይ ምን ምን ብለው እንትን ሲሉኝ መተው አልችልም። መተው አልችለው ነገር ይችልጅ የቤታ ጥላት አይደለችም እኔ ስም መጥራት አልፈልግም። ገባሽ ቤታ፣ የአንቺ ጠላት የተባሉ ሰዎች እኔ የምገጥማቸው ሰዎች ከኔ ጋር ችግር ያለባቸው ሰዎች ያረኑኑሮ ችግር የለብኝም። ገባሽ ይችልሽ ግን የአንቺን ፎቶ ይዛ እየዞረች እቤትሽ ሞደሬተር አላት። በውስጥ ፎሎም ሆነ የምንመልሰሽ ላይ ከበላይሽ ያለችው እኔ ፎቶ የላትም። ከሷ በላይ ያለችው እኔ ፎቶ የላትም። ግዴታ የኔን ፎቶ ያደረገ ሁሉ ከኔ ጋር ቀረቤታ አለው ማለት ነው እንዴ? አሉ ከኔ ጋር በጣም ጥምረት ኖሯቸው ምናምን፣ ይኸው ቀጭን ያለኝ ብዙ ልጆች የኔ ፎቶ ያደርጉ አሉ። ያ ማለት ነፍጠኛ ከኔ ጋር ጥምረት ኖሯቸው ምናምን ይወዱኛል ፎሎ ማድረጋቸውን አደርጋቸዋለሁ አከብራቸዋለሁ ስለሚወዱኝ ስለሚያከብሩኝ። እኔ እንዳውም ብዙ ጊዜ የምለው ለእኔ ብላቸው ሄዳቸው አትሰዳደቡ ነው። አንቺንም ነፍጠኛ ታቂያለሽ፣ ቢሳደቡ ትያቸው ነው ምልሽ፣ እንዳትሳደብልኝ ነው ምልሽ። በነኪዱም ጠንቅቀሽ ታቂያለሽ አለሽ አንቺሽ የምታስቆሚኝ ነው የምትዩ። እኔ አልፈልግም፣ ሄዳችሁ እንድትሰዳደቡም እንድትጣሉም አልፈልግም። ስለምትወዱኝ ግን እኔ ስነካ ያማቸዋል ይሄ ያለ ነገር ነው እኔም እምወደው ሰው ይሄ ኢቭን ለጉቺ ያው ጉቺ ፊትለፊት ነው የምነግራችሁ ጉቺን ሲሰድቧት ቁጭ ብዬ ነው የምሰዳደበው ጉቺ ባለቤቷ ሳትመልስ እኔ እሳደባለሁ ለምን ጉጂን ስለምወዷትና ማይሆን ነገር ስም ሲሰጧት ስለምቃጠለው ለምትወዱት ሰው ታደርጋላችሁ ይሄ ግዴታ አንቺ ስለቆምሽልኝ ግዴታ የሆነ እንዴት ነው ነፍጠኛ እንዲያርጋልኛለች እና እኔ እንዲያርጋልኛለች ይሄ ትክክል አይደለም የእውነት ከልቤ ስወድሽ ሳከብርሽ አንቺን ሳስታርቅሽ እንጂ ከአንቺ ሳጣላሽ አግባብ አይደለም። ልጅቷን ሳናግራት ጉቺ እየሰማሽ ነዋ? ወይ ኪኪ ልጅቱን? አናገርኳት። ልጅቱን ሳናግራት ከዛ በኋላ ፎቶን እሷ የጠየቀችኝን ጥያቄ ስጠይቅላት እኔ አይደለውም የራሷ ሰው ነው አንስቶ የሰጠኝ ያልነገርኳት ግን እንዳይጣሉ ብዬ ነው አለችኝ። ገባሽ? ልጅቷ መልሰለት እኮ ስልጅቷ ያልጅቱ የሰጠኝ የራሷ ሰው ነው የሰጠኝ አለች። አይደለም ይሄ የራሴ ሰው የምለው ሰው ለኔ ጥላቴ ነው ማለት ነው። ስለዚህ ይሄንን ሰውዬ ብቻ ትናገር። ከዛ ውጭ ምንም ችግር የለብኝም። ከማንም ጋር አልደርስም፣ አልደርስባትም፣ አትድረስብኝ፣ አላቃትም፣ አታቀኝ፣ አበቃ።

እኔ ሲጀመር ማለት ነው አንቺ ማዳመጥ ለመጅ መጀመሪያ ቤታን ፈልግሽ አይደል? መጣሽ ቤታ ታውራሽ በዚህ አጋጣሚ ወይ ልጨርስና፣ ነፍጠኛ እኔ እኮ ችግር የለውም እኮ አንቺን እኮ አስወራሻለሁ። ጥሉ የእኔ አይደለም፣ ዝም ብዬ እኮ አዳምጥሻለሁ። ግን ላስረዳሽ ያለችኝን አሁን ጥያቄ እልከሽኛል አይደለ? አንዴ እሷ አውርታ ይውጣላት ትጨርስና ትጨርስ፣ ችግር የለውም ነፍጠኛ። አንሺና አውሪና ይውጣልሽ፣ እስኪ ጨርሽና ጨርሻለሁ ስትይ ጨርሽና ንገሪን። ከዛ በኋላ ሀሳብሽን ይነግርሻል። እኔ ስለጠለው አጠያት አላልኩሽም። ልጅቱ እኔ ስለጠለው አጠያት አልሽን እኔ ልወጣ ነው ጉቺ። አስ እኔ ልወጣ ነው ጉቺ። ሪከርድ መደረግ ምናምን ያለእንደዛ ሳይሆን ሀሳብሽን ተናገሪ ነፍጠኛ የራስሽን። አንቺ ነገሩን ሁሉ ወደ ኔ ንታመጭ አዳምጭ ትሉኛላችሁ። የምታወሩት ትክክል አይደለም። እሺ እኔ እንዴት ልናገርሽ ምናወራው እኔ እኮ የማወራው እኮ ጠይቅልኛል፣ ቤታ እኔ ምንም አልፈልግም ነው ልጅቷን ጠይቅልኛል እኮ ሽን ጥላቴን ማዋቅ ስላለብኝ ማን ፎቶ ግን ምን ጉድ ነው ልጅቷ እኮ ማን እንደሰጠኛ አልሰጠኝም ያለች እንዳትጣይ ላይክ ጊዜ እኔ ኦኬ፣ በመጀመሪያ ደረጃ ጠይቅልኝ ያልሽኝ ማታ፣ እንዳውም ነፍጠኛ ማነው ጉቺ፣ በማይመች ሁኔታ ላይ ሆኜ ነው ልጅቱን ስጽፍላት የነበረው። ኢቭን ማት ቮይስ እንኳን ልካ አልጨረስኩትኝ። ጠይቅልኝ ብላ እንዴት ተቆጥቼ እንደጠየኳት እኔ ነው የማውቀው። ጽሁፌንም አምጥቼ ማሳየት እችላለሁ። ገባች? ግዴታ ይሄን እናረኩ ማለት አይደለም፣ ግን ጥያቄ ጠይቀሽኛል፣ ያን ጥያቄ እየመለስኩልሽ፣ ወይ አታቋርጪኝ፣ ወይ ከልብሽ ያለው ነገር ይውጣልሽ። የአውሪ ችግር የለውም እናዳምጥሻለን፣ ግን ያላልኩሽ ታርገና ዳምጣትና ቤታዮ ከዛ ገብሬልን ያውና አላልኳትም እየሰማችሁ ነው እንዴ በቃ አንቺ አላልኳትኝ ምን ነፍጠኛ እስቲ ሀሳብሽን ዝም ይውጣልሽ እና ተናገሪና ከዛ በኋላ ከቤታም ምን እንድታረግልሽ እንደሆነ የምትፈልጊው በልጅቷ ጉዳይ ያለውን ሀቅ አለኝ እኔ ጥፋት የለብኝ አቃል እኔ እንደ ሰው አስቤ በታል ኮይ ይዤ መጥቼ ሰው ያወራው ሁሉ ሊከርድ አድርጌ እንደዚህ የተሳዳደብኩትን እሷ ከተሳደበችው ተሳድባ ገስት ላይ ወርዳ እኔ ገስት ላይ ተቀምጬ እሷ ነካክታኝ ሰርባኝ ከወረደችው በኋላ የተሳደብኩት ሁሉ ሊከርድ አድርጋ ነው ለሷ የላከችላት። ማለት አይደለም አይደለም አይደለም፣ ነፍጠኛ አይደለም። ይሄ ነው ችግርሽ፣ ይሄ ነው ችግርሽ። ኦ ማይ ጋድ እኔ አልችልም። ይሄ ነው ችግርሽ፣ ነፍጠኛ ዝም ብለሽ ነው እንት የምትዩ። ለዚህ ነው እኮ ሰው እኮ ያንችን አሁን ችግርሽ ላይ እውነት እያለሽ ግን እውነትሽን ሰው ሊረዳ ያልቻለው ምንድነው? አንደኛ ሰው ታቋርጫለሽ። ሁለተኛ እኔ አሁን ማታ ያልኩሽ ሌላ ወሬ ነው። አሁን የምታወሪ ሌላ ወሬ ነው።